ይሄ አላህ የማለበት ፈጅር አያመነሐር የአስረኛው ቀን ፈጅር ነውም ተብሏል። አይላ የማንኛውም ቀን ላይ የሚፈጅረው ፈጅር ነው አላህ የማለበትም ተብሎ ተተርጉሟል። ሁሉም ያስኬደ

የመናህር ፈጅር የመናህር ማለት አስረኛው እኛ አይድ ቀን የምንለውን ፈጅር ማለት ነው። ለማንኛውም ፈጅርም ይሆናል እሱ ብቻ አይደለም ማለት ነው። ወለያሊን አሽር በአስር ሌሊቶችም እምላለሁ ይላላል። እነዚህ አስር ሌሊቶች ስንማን ናቸው? አለያሊ ልአሽር ሚን ዙልሕጃ ከዙልሕጃ አስሮች ሌሊት አላህ ስብሐነሁ ወተዓላ ዝልሕጃ ተወጣ ይዞ አንድ ሁለት ብለን አስሮችን ሌሊት ይምልባቸዋል። ለምን እነሱ ከሌሎቹ ሌሊቶች በጣም የተላቁና የተከበሩ አሽሩ ዝልሕጃ በጣም የተከበሩና የተላቁ ስራም ከማንኛውም ቀን የበለጠ ተቀባይነት የሚያገኙበት ሌሊቶች ስለሆኑ ማለት ነው። ወሸፍዒ ወልወትር በጥንድም በነጠላም እምላለሁ ይላል። ጥንድ የሆነ ሁሉ ሁለት ሁለት ወይም አራት ወይም ስድስት ይሄ ጥንድ ይባላል። ጥንድ በሆነ ሁሉ እምላለው። ወልወትሪ ነጠላ በሆነ ሁሉ ነጠላ የሚባለው ደግሞ አንድ፣ ሶስት፣ አምስት፣ ሰባት እንዲህ ጉድሎ ጉድሎ ቁጥር ነጠላ ይባላል። በዚሁ በነዚህ በጥንድ ሁሉ በነጠላም ሁሉ እምላለሁ ይላል። ተዑለማዎች ጥንድ የሚባለውን አስረኛው ብለው የተረጉም አለ። አስረኛው ቀን ይሄ ጥንድ ይባላል። ወትር የሚባለው ደግሞ ዘጠኝኛው ነው ብለው የተረጎሙ አሉ። አይ አይደለም፣ ሸፈዕ ጥንድ የሚባሉት አስራ አንደኛውና አስራ ሁለተኛው አያመ ተሽሪቆች አስራ አንደኛውና አስራ ሁለተኛው ወትር የሚባለው ደግሞ አስራ ሶስተኛው ብለው የተረጎሙም አሉ። በዚያ ይሁን በዚህ በጥንድ ሁሉ በነጠላም ሁሉ እምላለሁ ይላል አላህ። ወሌይሊ ኢዛ የስር፣ በሌሊቱም እምላለሁ። ኢዛ የስር በተጓዘ ጊዜ በሄደ ጊዜ፣ ሌሊቱ መጀመሪያ ይመጣል። ከዚያ በስተኋላ ወደ አኼረ ሌይል ተጓዘ ሄደ ነው የምንለው እና አኼረ ሌይል አካባቢ በሚደርስ ጊዜ እምልበታለሁ ይላል አላህ

አላወክ ምን ይታወቃል? አለቲ ለም ዩኽለቅ ሚስሉሃ ፊልቢላድ። አለቲ ያች ዓድ፣ ለም ዩኽለቅ ያልተፈጠረ የሆነ ሚስሉሃ፣ የእሷ አምሳያ በዘመኗ ፊልቢላድ፣ በየትም ሀገር፣ በየትም ቦታ እንደነሱ አምሳያ ያልተፈጠረ በምን ግዙፍ ግዙፎች ናቸው። ቅወኞች ነበሩ።

በሸለቆ ውስጥ ቆጥኝን እየቆረጡ ቤት የሚሰሩ የሆኑ ሀያላን የሆኑትን በእነሱ ላይ ምን እንደፈጸመ ጌታ አላወቅም? ምን ወፊርአውነ በፍርአውንም ላይ ምን እንደፈጸመ ጌታ አላወቅም? ቪል አውታድ የብዙ ሰራዊት ባለቤት አውታድ ሰራዊት ማለት ነው። አንድ ትርጉም ወይም ዚል አውታድ የአራት ችካሎች ባለቤት፣ እሱ እሱን የማይታዘዝን በእሱ ያመፀን ሰው ሲቀጣ አራት ችካል ቸክሎ እጆቹንና እግሮቹ ወጥሮ እንደ ቆዳ እንደሚፍቅ ሰው እንደዛ ነበር የሚቀጣው። እና የችካል ባለቤት የሆነው ፊራውን ላይ ምን እንደፈጸመ አላወቅህም? ምን እናሳውቅህ። አለዚነ ጠቀው ፊል ቢላድ። አለዚነ የሚለው ለሁላቸው ነው የሚመለስ ለአዶችም፣ ለሰሙዶችም፣ ለፊርአውንም። አለዚነ እነዚህ ሁሉም ጠቀው ፊል ቢላድ በሀገር ላይ በሀገራቸው ላይ ጠቀው ድንበር ያለፉ ያመፁ የሆኑ በሆኑ ሰዎች ላይ ህዝቦች ላይ ምን እንደሰራ አላወቅምን። አለም ተረካሉ ጋር ወስዳችሁ ተያይዛላችሁ

አወረደባቸው ሁላቸውም በተለያየ ቅጣት ተቀጥተው ነው የጠፉት ማለት ነው። እነረበከ ጌታ አሁን ይህንን ያደረጋቸው ለምንድን ነው? የቅጣትን አለንጋ አወረደባቸው ብለናል። እነረበከ ጌታ ለቢል ሚርሶድ የእያንዳንዱን ሰው ድርጊት

የሰው ልጅማ ኢዛ መብተላሁ የሞከረው ጊዜ የፈተነው ጊዜ፣ ረቡሁ ጌታው በምንድን ነው ፈተነው? ፈአክረመሁ ባላቀው ጊዜ የተላቀ በህዝቦች መካከል ሞገስ ያለው ሰው ያደረገው ጊዜ፣ ወነዐመሁ እምድራዊ ጸጋን የለገሰውና ሀብታም ያደረገው ጊዜ ምን ይላል? ፈየቁሉ ይላል ረቢ፣ ጌታዬ አክሮመኒ፣ አላቀኝ ስለወደደኝ ስለአላቀኝ አላቀኝ። ይህን ያክል ምድራዊ ጸጋ አረፈረፈብኝ፣ ከሰዎችም ዘንድ እንዲህ ታዋቂ ተከባሪ አደረገኝ ስለወደደኝ ይላል። አያችሁ፣ ይሄ መስፈርቱን የሳተ ንግግር። የሰው ልጅ ግል ባህሪው እንደዚህ ነው የሚለው ይሄ አይሆንም እያለ ነው

አሃነኔ አዋረደኝ ዝቅ አደረገኝ ስለጠላኝ፣ ይህ አድርጎኝ፣ ጠልቶኝ እንደዚህ አይነት ተግባር ጌታ የፈጸመብኝ እኔማ ምን አርጌለት ጠልቶኝ ይላል። ይህም ፈተና እንደሆነ እስኪ ያ ይሶብራል አይሶብርም የሚለውን ፈተና አላህ በዚህ በድህነት ሲያመጣበት ይህን ይናገራል። ግን የሰው ልጅ ሆይ አላህ የመውደዱ መስፈርት ገንዘብ መስጠት የተላቀ መሆኑ አይደለም። አላህ የመጥላቱ መስፈርት ደግሞ ገንዘብ የመንሳቱ እና የተለያየ በሽተኛ ማዕረጉ አይደለም። ይህንን ከላይ ላልቀጥሉ ተዓቀቡ፣ ተከልከሉ ከዚህ ተግባራችሁ ነው። ይሄ መስፈርት እናንተ ያስቀመጣችሁት መስፈርት አይደለም። አላህ የመጥላቱ ምልክቱ እሱ ያዘዘውን ማመፅ ነው። አላህ የመውደዱ ምልክት ደግሞ አላህ ያዘዘውን መታዘዝ፣ የከለከለው መከልከል፣ በዲኑ ላይ ቀጥ ማረጉን አላህ የወደደው ሰው ምኑ ማለት ይህ ነው። ከላ ተዚህ ተግባራችሁ፣ ተዚህ መስፈርት አድርጋችሁ ከያዛችሁት ነገር ተከልከሉ። ይሄ መስፈርት አድርጋችሁ የያዛችሁት ነገር አግባብ አይደለም ማለት ነው። በላ ቱክሪሙነ ልየቲም እንዲያውም ከዚህ የበለጠ ወንጀልም ትፈጽማላችሁ ማለት ነው። አሁን የተናገራችሁት ሀብታም ሲሆን አላቀኝ ዳ ሲሆን አዋረደኝ ማለታችሁ የተሻለ ነው ማለት ነው። እንዲሁም ማለት ነው በል

የማግበስበስ የሆነን መብላት ማለት ነው። አክል መብላት ነው። ለማ ማለት ብዙ የሆነ ማግበስበስ አቁንና አቴሉን ያለ መለየት ትበላላችሁ። መኮች አረቦች የሚያረጉ ነበር። ህፃንን ልጅ አያስወርሱም፣ ሴቶችንም አያስወርሱም። ይወስዱታል እነሱ ህፃኑንም እኛን የምንንከባከበው በማለት ሴቶችንም እኛውን ተንከባካቢያቸው በማለት ሀቃቸውን ሳይጠብቁ አግበስብሰው ይበሉ ነበርና በዚህ ነው ወቀሳ የመጣው። ወደኛም ብንመለስ ሊኖር ይችላል። ሁሉም የኔ ነው የሚል አይጠፋም። ወቱሕቡነ ልማለ ሑበን ጀማ፣ እጅ ሁላችሁም ላይ ያለች። ወቱሕቡነ ልማለ ገንዘብን ትወዳላችሁ። ሑበን ጀማ፣ ኃይለኛ የሆነን መውደድ ዱንያን ከመውደድ የተነሳ ነው አኼራ እየተረሳ ያለ። ይሄንን ነው እኛ እየተነገረን ያለ እኛን ነው እየነገረን ያለ። ከላ በእውነት ብሎ የሚተረጉምም አለ። ከላ ወይም ከዚህ አድራጎታችሁ ተዓቀቡ። አሁን የዘረዘርናቸው ወደ ኋላ፣ ኢቲምን አለማላቅ ምግብን፣ ድሆችን፣ አንዱን አንዱ እንዲመግብ አለማነሳሳት፣ የውርሻን ገንዘብ በማግበስበስ መልኩ መብላት፣ ገንዘብን ያለቅጥ መውደድ፣ ከዚህ አድራጎታችሁ ተዋቀቡ ተከልከሉ ይላል። ኢዛ ዱከቲል አርዱ ደከን ደካ መሬት በተንኮታኮተች ጊዜ እ ብርቱ ነገር ይጠብቃችኋል።

አላህ ለከላእቆች ለፍጡራን ፍርድ ሊሰጥ ይመጣል። መጀመሪያ ሲንጓለሉ ፍጡሮች ወደ ሁሉል አዝሞች ይሄዳሉ እንዲያማልዷቸው። ሁላቸውም ነፍሴ ነፍሴ ይላሉ። ነቢዩ አለይሂ ሰላቱ ወሰላም ወደ እነሱ ሲመጡ ግን አነላህ ብለው ፍጡርን ያማልዳሉ። ይዚያን ጊዜ ነው ጌታ የመጣ ጊዜ የሚባለው

ሰብዑን አልፈ ዚማም ማለት ሰባ ሺ ልጓም፣ በሷ ታስራ ሰባ ሺ ልጓም በዛ ታስራ። መዓ ኩል ዚማም ከአንዷ ልጓም ላይ ሰብዑን አልፈ መለክ የጅሩ ረሃ ሰባ ሺ አንዷን ዚማም ሰባ ሺ መላይካዎች ይዘው እየገተቷት በአላህ ያመፁ ስንት ሰዎች እበላለሁ እያለች እየዘለለች በዚህ መልኩ ትመጣለች አሉ።

መልካም ስራዎችን አስቀድሜ በነበረ ሊ ሀያቲ ለዚች ህይወቴ አስቀድሜ በነበር በዱንያው ህይወቴ ሊሀያቲ አሁን እዚጋ ጋር ሀያትን አበደያ ሁልጊዜ መሞት የሌለባትን ህይወት ለምኖራት ህይወት መልካም ነገርን አስቀድሜ በነበረ ኑሮ ይላል። አመፀኛ የሆነ አማጽያን የሆነ የሰዎች መልካም ሰሪ የሆነና አማኝ የሆነም ወይኔ ማለቱ አይቀርም እሱስ በጨመርኩ ኑሮ በማለት ማለት ነው። አማኝና መልካም ሰሪም በጨመርኩ ብሎ ራዲና አሲ አላህን ወንጃ እየነበረ ሰው ደግሞ መልካም ነገር አስቀድሜ በነበረ ኑሮ በማለት ወይኔ ይላል። ፈየውመ ኢዚን፣ የዚያን ቀን ላ ዩዐዚቡ አይቀጣም፣ አዛበሁ አሐድ እንደ አላህ አቀጣጥ እንደሱ አቀጣጥ አንድም የሚቀጣ የለም። ከባድ ቅጣት እንደሚቀጣ ሸዲዱ ልዒቃብ ነው ማለት ነው። ለዋሲዎች ወላ ዩሲቁ ወሳቀሁ አሐድ ወላ ዩሲቁ አይቀፈድድም፣ ወሳቀሁ አሐድ የእሱን አቀፈዳደድ ማንም አይቀፈድድም ማለት ነው። ማሰር ማለት ነው መቀፍደድ ማለት አማርኛው። ግን መቀፍደድ የሚባለው በጥብቅ የሚታሰር እስራት ቀፍደዳ ይባላል።

ሲሆን የአየቷን ነፍሱ እልሙጥማኤና አንቺ በከፍተኛ እርጋታ ላይ የነበርሽ ነፍስ ትባላለች። መላኢኮች ናቸው የሚሏት ሞት የመጣ ጊዜ። ነፍስ የምትባለው እንግዲህ ለሶስት ስለምትከፈል ነፍሰን ሞጥማኤና፣ ነፍሰ ለአማራ ቢሶ፣ ነፍሰ ለዋማ ለሶስት ትከፈላለች እና ነፍሰ እልሞጥማኤናዋ እንዲህ አይነት ጣብ ይነገራል። ነፍሰል ለዋማ የምትባለው ነፍሷን ራሷን የምትወቅስ ሁል ጊዜ ወንጀል ትሰራና ለምን ይህን ሰራው ብላ ትጸጸታለች፣ ራሷን ትወቅሳለች። ነፍሰል አማራ ቢሱ ወና ዑዙ ቢላህ በመጥፎ የምታዝዝ ነፍስ ናት። ነፍሰል ሞጥማይነህ ደግሞ የተረጋጋች አላህ በአዘዛት ላይ ቀጥ ያለች

ተወደሽ በሰራሽው ስራ የሰራሽውን ስራ አላህ የወደደልሽ ስትሆኚ ወደ ጌታሽ አጅር ሰዋብ ተመለሺ ትባላለች። ፈድኩሊ ግቢ ፊ ዒባዲ ማዓ ዒባዲ ከኒ ባሮዎች ጋር ወድኩሊ ያኒ ባሮዎች ጋር ተቀላቀይ ማለት ነው። መልካም ባሪያ ጋዱን ሷሌሕ የተባሉ አሉ። ከእነሱ ጋር ተቀላቀይ ትባላለች። ወድኩሊ ግቢ ጀነቲ